በምን አባትህ ነው በቅርብ ማብደው ኢትዮጵያን ያዋረርካት? አንተ መረን የለቀቃች በየትኛው መጽሐፍ ቅዱስ ነው ፀጉር ቀጥለሽና ጥፍር ቀጥለሽ ውጭ የሚል አንተ ወራዳ! ጴንጤዎችን ጠቅላላ አጭር ቀሚስ አድርጋቸዋለሁ እንዴ? ቤተክርስቲያን ወዝወዝ ምትሉ? ዓይንሽን ጨፍነሽ አፈንድልሽ አናውቅሽም እንዴ? በዓለም ላይ ነጮች እኮ ይሄን ያደረጉት ቁሞ ቀር ልትመለሚ ነው እዚያ ቦይፍሬንድ ሽን የምትሄጁ እ ኢየሱስን ብለሽ አይደለም። አንዳንዱም የሰንበት ተማሪ በኦርቶዶክስ ወንድ ለመመልመል ነው የምትሄጁ ወንዱም፣ ሴቷ ያችን ቆንጆዋን መቼም ድንግልና ስለተባለ ጡቷ ልትዳብስ ነው የምትሄዱ ኢየሱስን ብለህ አይደለም። የምትሄዱ አንተ ሌባ ጥርክሙ አረከሳችሁት። የጌታ እራት ምናምን እያልክ ትቀልዳለህ ይታበል ለማዋረድ እና የምራባ እንትን እኮ የዘበጠ ኢትዮጵያ ውስጥ ይሄን ሱፍን ወጥራ ቂጥሽን በታ መታ ያረክሽ ምናምን ወራዳ። ተጨባበጡ እግዚአብሔር ሰላም ተባባሉ ሲባል እኮ ጥሩ ጡት እና ጥሩ መቀመጫ ያላትን ቀድመ ተሽከዳድ ምን ፔንት ያብረቁ ጭቁጭ ምትል እኮ አውቃለሁ። እኔ እኮ ገብቼ ያውቃል። ተሯሩጦ በቃ ያውቃል። ቆንጆ ዋጋ ነው። ቶሎ ብሎ ሲገባ ቁጭ ሚል በኋላ፣ ተቃቀፍ ይባላል። ተሳሳም ሲባል ያው እጅ ተጨባበስ ሲባል ለስለስ ያለ እጅ ነው። ጠቅጠቅ ይደራረጋል፣ ይዞ ይሄዳል። በቃ ይሄ እኮ አንተን አሁን ማርያም አታመግድ ምናምን ምትለው ሜሪ ክርስማስ ታብላለች። አሁን በዚህ በዓለም ላይ ሰላም ፎጣ፣ አይ ውረድ፣ አይምት አሁን አምነህበት ነው። ኢየሱስ ክርስቶስ ፎጣ የትፋል ነው። ውረድ፣ ጊዜያችን ነው። ውረድ፣ ፈልጌ አለው፣ ማፈልጌ አለው፣ ፈልጌ አለው፣ ሞጣ ፈልጌ አለው አረ ውረድ፣ የምናባትክ ነው። እንኳን ፈልግ። የዚያች ልጅ ማን እንደ ውድል ስንት ሰጣቸው ጊዜ እንደዚህ ብሎ ይህንን ክክ እንደነ ሰላም ብያ አልቃጠል አማን ነው። ሰላም ሰላም ነው። አንድ ጥያቄ አለኝ። ውረድ፣ አብይ አህመድን ጠይቅ። ውዳቂ ጥያቄ አለ። ምን ምን ምን አገባኝ? ለሞጣ ጥያቄም ጠይቅ። ገር ፍረንድን ጠይቅ። እና የህዝብ ነው ሁለት መቶ ዓመት እራሱን የሚቀይር እኛ እራሱ ተቃጠልን እኮ እኛ እኮ ቀድሜ ልናረጅ ነው ነጭ እኔ አሁን ነጭ እያወጣሁ ነው ቀድሜ እያረጀሁ ነው። እኔ በሕይወት ዘመኔ የማያረጅ ሰው የሚባለው እኔ ነኝ። አይታችሁ እኮ አይታችሁ እኛ አላረጅም። በአካል ብታየኝ አላረጅም፣ በምንም ታምር የማያረጅ ሰው የእኛ አባት በመቶ ሰባት ዓመቱ ነው ያረፈው። ታስታውሳለች መለኩ ሲሆን እኔ መቶ ዓመቷ እንደምደፍናት ተስፋ አደርጋለሁ። አደጋ ካልገጠመኝ አላረጅም። እንደውም እስከዚያ ቴክኖሎጂ ሊቀየር ነው። ስቴም ቴክኖሎጂ መጥቷል። ሀብታም ከሆኑ ወደ ሀያ ዓመት እመልሳለሁ። እድሜ ከስልሳ ወደ ሀያ ዓመት አለው። ዘና እላለሁ። አንድ አርባ ዓመት ደግሞ እቀጥላለሁ። በኋላ ከደበረኝ እሄዳለሁ ወደሚቀጥለው ዓለም። ካልደበረኝ ደግሞ አሁንም ዓለም ጥሩ ከሆነች እመልሳለሁ፣ ወደ ሀያ ዓመት እመልሳለሁ። ቆያለሁ፣ አንድ ሁለት መቶ ዓመት እቆያለሁ። ቴክኖሎጂ እየተሻሻለ ነው። አንሞትም ካለ አንድ ሰው አይሞት። ምግብም ሊቀየር ነው፣ በግሉኮስ ሊመጣ ነው። እኔ እኮ በ24 ሰዓት አንዴ ነው የምበላ፣ የሚገርም ዊዝን ቱወንቲ ፎር አወርስ ዋን ታይም። አንዳንዴም አልበላ። ምግብ በሽታ ሆኗል። እንደውም በግሉኮስ ሊመጣ ነው፣ በክኒን ሊመጣ ነው። በክኒን ተጀምሯል። አንዴ የግራ ቂጥ ወይ ቀኝ ቂጥ ላይ ይወጋሃል አንድ መርፌ፣ አንድ ወራት በላ ምግብ ሽትቤትቴድም ምን አትሄድም፣ ውሃም ብቻ መጠጣት። ቴክኖሎጂ እየተቀየረ ነው። በእንክብል ምግብ በእንክብል አንዲት ይህች ነው የምትከክል እንክብል እየተሰራ ነው። ስኳር የለ ብዛት የለ። ከዚያ በኋላ ሞት አይኖርማ። ሴል አይበላሽ። በውሃ ትውጣለህ። ጎመን ቅቀላ፣ ስጋ ክትፎ፣ ምናምን ቁርጥ ቁረጥ የሚባል ነገር ይቀራል። በታብሌት ነው የሚንቀሳቀስ። ምግብ ወደ ታብሌት ይቀየራል። እንኳን አደረሰ ሰላም ከ ለምን ነው የሚያደርሰው? ለላ ኪዳነ ምሕረት ኪዳነ ምሕረት ምንድን ነው ኪዳን? እንደ ኪዳነ ምሕረት አምላክ ነች። ኪዳነ ምሕረት አምላክ አዳኝህ አልፋና ኦሜጋ ክርስቲያን ከሆንክ ኦርቶዶክስ የነበረው ያለውና የሚኖረው አልፋና ኦሜጋ ሥላሴ ከሚባለው አንደኛው አካል ወልድ የሚባለው ነው የሚያድን። አንተ ደንቆሮ ጀዝባ ማይ ጉረት የሌባ እንዲህ አይነት ደደብ ማየት አልፈልግም። አየሁ አየሁ። ኪዳ ነብረት አለ አምላካችን። ታከት ኦርቶዶክሶች የእናሳድ አንገቱ ቁረት ወንድሜ እኔ መሳሪያ አፈሙዝ እንዲህ ያዝኩ ሰው ነኝ። ጉር አይደለም ጠመንጃ ማለት ነው። ሊመታኝ የመጣን ክላሽ እንዲህ አድርጌ ወደ ሰማይ ማስተኩስ ሰው ነኝ። ታምናለህ? የአካባቢው ሰው ቆርጦ ሄዷል። እኔ ግን ክላሽ እንዲሚይዝ ነ የፖሊስ ክላሽ ሰላሳ ጥይት ወደ ላይ ማስተፋ ነኝ። ከዚያ በኋላ ቆለጡ የጀቁጭ ነው ማለት ነው። በአፈሙዝ ነው ጀርባው ምንርልለት ጀግና መሆን አለብን። ዝም ብለህ ቡትቷ መፍራት የለብም። እኔ እዚህ ከተማ ሀያ ስምንት ሰው ገጥም ያውቃል። ቲዮኒ ኤይት እመንም አትመንም። አንድ ጓደኛን እሱ ተመቶ ወድቋ እና አትፍራ። ግን ያን ያህል መዳፈር የማይስፈልግ መዳፈር የለብን። እንደውም ብዙ የአባት ጥላት ካልሆነ እኮ ምንም መተው ነው ያለብን። አይ ስተት ነው ሀያ ስምንት ሰው መቅጠል ያን ያህል ተገለ ተተሚሄድ እችላለሁ ግን ወጣትነት ስላለ ምናምን እዚያኔ ደግሞ ገና 29 ዓመት ነው ምናምን ገና እንደመጣው ነው ምናምን።